ባትናላ ቻናል ቤተሰቦች ዛሬ በድጋሚ መተናል። ዛሬ የማሳያችሁ ጋወን አቆራረጥ ነው። ጋወንም የጋወኑ ሳይዝም ይህን ይመስላል ቁመቱ ዘጠና አምስት አርባ ስምንት ድረስ ስፋት መቶ ስምንት እጅዬ ቁመት 6ሁ ነው። ብዛት አንድ ነው። ከኖሮ እንግሉ ብላክ ነው። ጠረጴዛ ላይ እንደምታዩት እና ለዚህ ቻናል አዲስ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ቀጥታ ወደ ስራ እንገባለን። መጀመሪያ ይችን ቀጥ አድርገን ችን እንቀርጻታለን ምክንያቱም ስራችን አመች እንዲሆንልን ማለት ነው። እዛ ቁመት እንዳሳየዋችሁ ቁመቱ ዘጠና አምስት ነው። አስር ስንጨምርበት መቶ አምስት ላይ እናጥፋለን ማለት ነው የዋናው የቦዲ ቁመት መቶ አምስት ላይ ይታጠፋል። ከዛ ያጠፍናትን እንደዚህ ጥፍ አርገን እንቆርጣታለን ማለት ነው። ይህ የዘጠና አምስቱ ዋናው ቁመት ማለት ነው። ቀጣይ ደግሞ እጅ ይሁን እንደዚሁ ቁመቱ ስልሳ ሁለት ይላል የስፌት አምስት ሴንቲ ስንጨምርበት ስልሳ ሰባት ይሆናል። ስልሳ ሰባት ላይ እናጥፋዋለን ማለት ነው። ከዛ ይችን እንደዚህ አርገን እንቆርጠታለን። አሁን እጅየው ነው። እንደዚህ በየፈርዱ ካስቀመጠን በኋላ አሁን ቀጥታ ወደ የሚሄደው ዋናው ቦዲው እንዴት እንደሚቆረጥ እን ዲዛይን እንደሚደረግ ስቴፕ ባይ ስቴፕ ትከታተሉኛላችሁ። በጣም ቀላል ነው። ዋናው ትኩረት ማድረግ ነው ከእናንተ የሚጠበቀው ምንድ ነው፣ በጽም ሆና እያንዳንዱ ነገር በተለይ ጀማሪዎች ለጀማሪዎች ግልጽ በሆነ መንገድ ነው እያቀረቡ ያለውት። ትንሽ ደግሞ ሂንቱ ያላቸው ትንሽ ነገር ነው የሚያስፈልጋቸው እነሱ። አሁን እኔ እያቀረብኩ ያለሁት ልክ በቃ ጀማሪ ጀማሪ እንዴት አድርጎ ቢከታተል ይረዳል የሚለውን አስቤ ነው እያቀረብኩላቸው ያለሁት። ከዚህ ጋር የጀርባው ስንጥቅ መሆን ስላለበት ክፍት መሆን ስላለበት አራት ሴንቲ ላይ ገባ ብለን ምልክት እናደርጋለን። ምክንያቱም ከታች ክፍት ስለሆነ ማለት ነው። ከታች ከእነ ስፌቱ ምናምን ስፌቱ ሁለት ሴንቲ ነው። የስፌት አጠቃላይ አራት ሴንቲ ብንተውለት እዚህ ጋር ይሄኛው የክፍቱ የሚሆነው ሰላሳ ሴንቲ፣ ከጫፍ ወደ ማል የምንገባው አራት ሴንቲ ነው። ይህችን አራቷን በማስመሪያ እንደዚህ ቻለን እናገናኛታለን ማለት ነው እዛ ይሄ ወደታች አምስት ሴንቲ አምስት ከላይ የስፌት አምስት ከታች አጠቃላይ የወርኪንግ ስፔስ የሚባለው ነው። አምስት ከላይ አምስት ከታች ምናምን የምንለው አስር ሴንቲ ጨመር ነው። ለእዛ ነው አይቼም እንደዚህ ስታንዳርዱ አምስት ሴንቲ ስለሆነ ብዙ ጊዜ ጊዜው እናንተን ለማሳየት ነው እንጂ ቀጥታ አድርጌ ባስቀምጠው ራሱ አምስት ሴንቲ ያሳየኛል ማለት ነው። ከዛ ከጀርባ 7 ሴንቲ እንገባለን። ትከሻው ስንት ይላል? ትከሻው እንዳሳየዋችሁ እቺ ሁለተኛዋ ቁጥር ናት፣ 48 ትላለች። 48 ሲካፈል ለሁለት 24፣ ትከሻ ሲሆን ለሁለት ነው የምናካፍለው። ከዛ የስፔታን ተኩል እንሰጠዋለን ማለት ነው፣ 25 ተኩል ይሆናል። ከዛ ደረስ ስፋት ቅድም እንደነገርኳችሁ ይኸው 108 ይላል። 108 ሲካፈል ለአራት 27 መጣን። ሀያ ሰባት ላይ ምልክት እናደርጋለን። እንዲሁም ደረቱም ለአራት ስና ካፍሮ ስት ስምንትን ሀያ ሰባት ይመጣል። የስፌት ከጎን ላይ ሁለት ሴንቲ ነው የምንሰጠው ከታችም እንዲሁም ተመሳሳይ። ምክንያቱም ይሄ ጋወን የወንድ ነው፣ መሀል የሸፍ ምናምን የለውም። የሴት ቢሆን ከዚህ አስራ ስድስትን ወርድና ወገቡ ላይ ገባ እንላለን። አብዛኛውን ጊዜ የሴቶች ሲሆን ያው በሸፍ ነው፣ የወንድ ግን በደረቱ ነው ሶስት ሴንቲ ሶስት ሴንቲ ላይ ምክንያቱም ሲለበስ ወደኋላ እየተገለበጥ ስለሚያስቸግር የኋላዋን ምንበላት ሶስት ሴንቲ ነው። ኳሌታ ሲተከልበት ወደኋላ የመገልበጥ ማሪ ስለሚለው ያሰመርናትን ከዛይችን ያሰምርናትን አዎ፣ ባኩን እየሰራን የለ ባኩን ስለሆነ ባኩን አስምረን ይጨርሰናል። ባኩን እንቆርጣለን ማለት ነው። ያሰመርኩትን ጮኩን ተቀጥዬ እቆርጣለሁ። መቀሱ ዝንቅ ማለት የለበ ምክንያቱም ውይ ይጠብቃል፣ ውይ ይሰፋል ማለት ነው። አሁን ይህ ባክ በዚህ መልኩ እንደዚህ ተቆርጣል። ከዛ ፍሮንቱን ነው ፍሮንቱች ያሰማርናት የፊትለፊቱ አምስት ሴንቲ መቀነስ ስላለባት ች ነው አስመረን አምስት ሴንቲን ከፊትለፊት እንደዚህ እንቆርጣለን ማለት ነው። ከዛ ይቺ ምን እናረጋለን ሞስትራ የሚባል ነገር አለ። ሞስትራ ለጥፍ አርገን ይችን እንደዚህ ለዚህ ይቺ ጥፍ እናረግና ከዚህ ጋር ለቁልፍ ስንት እንተውለታለን? ሁለት ሴንቲ ተላላፊ ለቁልፍ ማለት ነው። ለቁልፍ ሁለት ሴንቲ እናረግና ዚች መስመሩ ስተሬት ላይ ቁጭ እናረጋታለን። እንደዚህ ሞስትራ ለጥፍ አርገን ማለት ነው። ከዛ የፊት ለፊቱ ስምንት ሴንቲ ይህን ወርደዋለን። ስፋቱ ስድስት ማድረግና ከዚህ ጋር ሰባት እችን ቀስ አድርገን ኢንክላይንድ እናገናኛለን ካርብ መሆን ስላለበት ማለት ነው። ለምን ሲለበስ ያው ክርፍፍቴ ማለት ባለ ነው። ከዛ ከዚች ከበጀ የጀርቦችን ክላይን ባለች አይደል በሱ አስተሬት አምስት ሴንቲ ወርድና እቺን የፊት ለፊቷን በማስማሪያ ሳይሳይ ለማንከ ግልጽ እንዲሆን እቺን እንደዚህ ያገናኝተን እንቀነሳታለን ማለት ነው። እዛ ይችኛዋን ለዚሻርገን የፊት ለፊቷን ልክ በጀርባው ከዚሽ ጋር ሁሌ መ የሌለብን ነገር ምንድነው? የፊት ለፊቱ ከጀርባው ብብት የሚለየው አንድ ተኩል ሁሌ እንበለዋለን። ዋለ ሲለበሱ ብዙ ጊዜ እንደዚህ ቀጥ ብለን ስንቆም እዚህ ጋር ስብስቤ ማለት ባ ስለሚኖረው አንድ ተኩል የፊት ለፊቷን ሼፕ መስጠት አለብን፣ መቅረጽ አለብን። ይህችን እንደዚህ እንሰራታለን። ከዛ የኛው ቀጥ ያለ ስለሆነ አንድ አይነት ምንም መዛናፍ የለበትም። ይህችን ስትሬት እንደዚህ ቻርገን እንሰነጥቃታለን። ከዛ ሞስተሯንም እንደዚሁ ሞስትሮው የሚሰነጠቅበት ምክንያት ሁለት አይነት የጋወን አሰራር አለ። አንዱ ቁልፉ ስውር ይሆናለ ሁለተኛው ደግሞ ዝም ብሎ ከላይ ቁልፉ የሚታያለ አሁንን አሳየዋቸው ያለው ቁልፉ ስውር የሆነ ነው። ለዛ ነው የሰነጠኩት ሞስትሮውን። ከዛ ቀጥታ ወደ የት እንሄዳለን? እጅግ ያቆራረጥ እጅግ ያቆራረጥ አሳያቸዋለሁ እጅዬ ከፊት ወደ ኋላ እንደዚህ እጥፍ እናደርገውና አ 27 አይደል ያልኳችሁ። ሲካፈል ቅድም 27 ላይ እንደዚህ ቼክ እናደርጋለን። 27 ልክ ነው። ከዚህ ጋር 10 እንወርዳለን። ከዛ ይህቺ 27 እመጣለች። ከዛ ምንድነው ከዚህ ከአጠፍ ኩባት ተነስቼ ከርብ መስመር ፍሪሃንድ ስኬች መስራት እንችላለን። አንዳንዴ ያው ከርብ ማስመሪያዎች ስላሉ በእነሱ መጠቀም እንችላለን። ግን ደግሞ ያው በአይን ራሱ እንደዚህ አይተን ፍሪሃንድ ስኬች መጠቀም እንችላለን። ከታች የጋወን ሲሆን ያው ትንሽ ሰፋ ቢል ጥሩ ነው፣ 16 ሴንቲ ላይ ብዙ ጊዜ ከሸሚዝ ላይ ከምናምን ላይ ስለሚለበስ ትንሽ ሰፋ ቢል ክፋት የለውም። ከዛ ይቺኛዋን ከታች እና ከላይ መስመሮቹን ማገናኘት ነው። እሺ ትንሽ ከዚህ ብብት ስር የተወሰነ ካርቦ ቢኖረው ጥሩ፣ እንደፈለገ እንዲያንቀሳቀስ ምክንያቱም ቀጥ ከሚል የተወሰነ እዚህ መሀል ላይ በላ ገባ ብለን ብናሰምረው አሪፍ ነው። እዛ እነዚህ ያገናኘናቸው መስመሮች ምንድን ነው? እኛ የሚጠበቀው ዲዛይን ያረኳት መቁረጥ ከታች ትንሽ ወጣ እንላለን። ለምን? ሲታጠፍ የመጨማደድ ባህሪ እንዳይኖረው። ጫፍ ላይ ናይስ ለማጣፍነች ይ እጅየውን የሆን ቆረጥን ወይም ዲዛይን አደረግን ማለት ነው። አሁን ቀጥታ ቀበቶ ነው። ቀበቶውን አስራ ሁለት ሴንቲ እናደርገዋለን። እዚህ ጋም እንደዚሁ ከእጅየው ጎን የወጣው ነው እንዳለ ለስፔር ፓርቱ እንጠቀመው ጎን ላይ ከዛ ይህቺ መስመር እንደዚህ ማገናኛትና አሁን ቅርብቶ አገኘን ከእዚያ ደግሞ ቀጥሎ ምንድን ነው? ኪስ ኪስ ሀያ ሦስት ላይ አልቆ አስራ ስድስት በአስራ ስምንት መሆን ስላለበት ማለትም አስራ ስድስት ስፋት ቁመቱ 18 23 ያረኩት ምንድን ነው? ከነ ስፌቱ ምናምን እዛ የኛውም እዚህ ጋር እንደዚሁ 23 እናሰምራለን። ይችን እንደዚህ እናገናኛለን። እዛ ይህኛውን ደግሞ ስፋቱን 16 የሚያልቀው ከዚህ ወደዚህ 16 ስለሆነ አስራ ዘጠኝ ላይ ሀያ ሴንት ላይ ሀያ ሴንት ላይ ምልክት አድርገን ከታችም እንደዚያው ሀያ ሴንት ላይ ምልክት እዚህ ጋርም እንደዚያው ሀያ ሴንት ላይ ምልክት አድርገን ይህችኛዋ የታችኛው ኪስ ሲሆን፣ ይቺ ከጎን ያለችው ደግሞ የደረት ኪስ። የደረት ኪሷ ደግሞ አልቆ መሆን ያለባት 13 በ15 ስለሆነ የስፌት ሬዘ የምጨምርለት እና ብቻዬ ፌደረንስ ጭስ ደ ትሆናለች ማለት ነው ቀጥሎ ደግሞ የሚቀራ ምንድን ነው ኳሌታ ኳሌታ ከመሃሉ ላይ ታጥፎ አስራ ሁለት ለ በዝርጉ ሀያ አራት ማለት ነው ከዚ ጋ ደግሞ ከእነ ስፌቱ ምናምን አልቃ ታጥፎ ስድስት ሰባት

ው አሁላን ምንድ ነው እቺ ከፊት ለፊት ከላይ ያለችው ቀሪዋ ደግሞ ለፓትሌት ተቀጠና ለፓትሌት ስለምትሆን እሷን ለፓትሌት እናደርጋታለን። እናደርገታለንው ምንም የወደቀ ጨርቅ የለም። አሁን ቀጥታ ሳይዟን እቺን ሜዠርመንቷን እናስገባና እንደዚህ ጠፋ አድርገን ቀጣይ ውስጥ ወደ ስፌት ይሆናል ማለት ነው። እንግዲህ ዛሬ የጋውን አቆራረጥ እንዴት ዲዛይን እንደሚደረግ ስቴፕ ቫይ ስቴፕ አሳይቻችኋለሁ። ክቡራትና ክቡራን የቻናል ቤተሰቦች የዛሬ ቆይታችን ይሄን ይመስላል። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት መስጠታችሁን እንዳትረሱ፣ እንዲሁም ነባሮቹ የተለመደው አስተያየታችሁ አይለየን። እያም ለዛሬ ከዚህ ላይ ይጨርሳለን። ቻው።